ሰላም ሰላም፣ የሉሲኔ ኢንተርቴንመንት ቤተሰቦቻችን እንደመቆይታችሁ በዛሬው ዕለት በዓለማችን ላይ ለመራመድ ቀርቶ ለማየት እንኳን ስለሚያስፈሩት መንገዶች ነው የምንኖረው። በዱባይ ውስጥ መለውን ዌኢ ማየት የምትችሉበት መንገድ እንዳለ ታውቃላችሁ። በዓለም ላይ እጅግ ውብ መንገድ በፓኪስታን እንዳለ እንዲሁም በበረዶ የተሰራ መንገድ እንዳለ ታውቃላችሁ። ዛሬ በዚህ ቪዲዮ በዓለም ላይ እጅግ ያልተለመዱ እና አደገኛ መንገዶችን ልናይ ቪዲዮ ማየት ከመጀመራችሁ በፊት ግን ላይክ እና ሰብስክራይብ ማድረግ እንዳትረሱ። እየተመለከታችሁት ያለው መንገድ እንደሚያስደንቅ ሁሉ የሚያስፈራ ነው። ይህ መንገድ በቻይና ሺንግሻን በምትባል መንደር ተራሮች መካከል ይገኛል። በጣም የሚገርመው ይህ መንገድ በምህንድስና ባለሙያዎች ሳይሆን በዚህ መንደር 13 ሰዎች በእጃቸው መሳሪያ ተራራውን በመቆፈር ከመንደራቸው ወደ ኤዝሊ ከተማ ለመሄድ ነው የሰሩት። የመንገዱ ልዩ ገጽታ በተራሮች መካከል መሆኑ ብቻ አይደለም። መላው መንገድ በኩርባ ቅርጽ ተሰርቷል። ከዚህም በላይ ከመንደሩ ዳር ትላልቅ ጉድጓዶች ተቆፍረዋል ከውጭ ያለውን እይታ ለማየት። ምንም እንኳን መንገዱ በጣም አደገኛ ቢመስልም ከውጭ ያለው እይታ በጣም አስደናቂ ነው። በጣም የሚያስደንቀው አስራ ሦስቱ ሰዎች ተራራውን በተራ መሳሪያ በመቆፈር ዋሻ ሰርተዋል። ይህ እውነትም አስገራሚ የሆነው የዮንግ መንገድ ነው። ብዙ አደገኛ መንገዶች አይታችሁ ሊሆን ይችላል። ነገር ግን ከዚህ በላይ አስፈሪና አደገኛ መንገድ እስከ ዛሬ አላያችሁም። ይህ በቦሊቪያ የሚገኝ ሲሆን ተራራን በመቁረጥ የተሰራ ነው። ይህ መንገድ በጣም አደገኛ ከመሆኑ የተነሳ የሞት መንገድ ተብሎ ይጠራል። ርዝመቱ 60 ኪሎ ሜትር ሲሆን ከመሬት 15500 ጫማ ከፍታ ላይ ይገኛል። ከዚህም በላይ ከመንገዱ ሁለቱን ጎኖች ምንም አይነት የደህንነት እርምጃ የለም። ከዚህም በላይ ደግሞ መላው መንገድ በድንጋዮችና በገደሎች የተሞላ ሲሆን በጣም ብዙ ኩርባዎች አሉት። ትንሽ ቢያንዝራብብ አደጋ ይደርሳል። ይህ ቢሆንም መኪናዎች፣ አውቶቡሶችና ትራኮች በየዕለቱ ያልፋሉ። ምንም እንኳን በጣም አደገኛ ቢሆንም በጣም አስደናቂም ጭምር ነው። በጣም ከፍ ብሎ ስለሚገኝ ሰዎች ዳመና ላይ እንደደረሱ ይሰማቸዋል። እንግዲህ ሌላኛው ደግሞ ሌማና ሌ ሃይዌይ ነው። በህንድ ላዳክ ክፍል የሚገኝ ሲሆን በህንድ ብቻ አይደለም፣ በዓለም ላይ እጅግ አስደናቂ ከሆኑት ሃይዌዎች አንዱ ነው። ይህ መንገድ ላዳክንና ማሊን ያገናኛል። ርዝመቱ 428 ኪሎ ሜትር ሲሆን ከ13000 ጫማ በላይ ከፍታ ላይ ይገኛል። በጣም አደገኛው ክፍል በጣም ከፍ ብሎና ጠባብ መሆኑ ነው። እዚህ ቦታ መንዳት በጣም ከባድ ነው። በዚህ ሃይዌይ መጓዝ ከህልም አይለይም። ከዚህም በላይ በብዙ ቦታዎች የተሰበረ ሲሆን ተሽከርካሪዎች ሚዛናቸውን እንዲያጡና እንዲወድቁ ያደርጋል። አንዳንዴም እንዲህ ያሉ አደጋዎች ይደርሳሉ። ማየት ብቻ እንኳን ያስፈራል መሄድ ጠርቶ። ይሁን እንጂ ይህ መንገድ ትልቅ የትራንስፖርትና የንግድ መንገድ ነው። በየቀኑ መቶዎችን ያስተናግዳል። ጄምስ ዳልተን ሃይዌይ። እየተመለከታችሁት ያለው መንገድ ተራ መንገድ ይመስላል። ግን ይህ በዓለም ላይ በጣም አደገኛው መንገድ እንደሆነ ብታውቁስ? እዚህ ከተጣበቃችሁ ሞት እንደሚመጣ እርግጠኛ መሆን አለባችሁ። ጄምስ ዳልተን ሃይዌይ በአላስካ የሚገኝ ሲሆን በዓለም ላይ በጣም ብቸኛው መንገድ ተብሎ ይታወቃል። ምክንያቱም ይህ መንገድ በሚገኝበት አካባቢ በጣም ቀዝቃዛና በረዶ ስለሆነ ብዙ ጊዜ የሙቀት መጠኑ ከ60 ዲግሪ ፋራናይት በታች ይወርዳል። ከዚህም በላይ በረዶ በሚዘንብበት ጊዜ በመንገዱ ላይ በጣም ብዙ በረዶ ይከማቸዋል። እንዲያውም የጥገና ሰራተኞች እዚህ ለመድረስ ሳምንታት ይፈጅባቸዋል። ይህ ማለት አንድ ሰው በዚህ መንገድ ላይ ከተጣበቀ መውጣት በጣም አስቸጋሪ ነው ማለት ነው። በዚህ መንገድ ላይ ከ3 እስከ 4000 ማይል ርቀት ምንም አይነት ነዳጅ ማደያ ወይም ሆቴል የለም። እንዲያውም ምርጥ አሽከርካሪዎች እንኳን በዚህ በረዷማ መንገድ ላይ በቅዝቃዜው ምክንያት ቀዝቅዘው እንዳይቀሩ ስለሚፈሩ እዚህ ለመምጣት ይፈራሉ። እሺ ይሄ ደግሞ በጣም አስደሳች ቢመስልም ለማለፍ ብዙ ድፍረትና ጽናት ያስፈልጋል። ምክንያቱም መንገዱ በጣም ጠባብና ተዳፋት ስለሆነ እጅግ ልምድ ያለው አሽከርካሪ እንኳን ይፈራል። ለመጀመሪያ መንገዱ በጣም ጠባብ ነው። በአንድ ጊዜ አንድ ተሽከርካሪ ብቻ ነው የሚያ በሁለተኛ ደረጃ ደግሞ ተዳፋቶቹና ኩርባዎቹ በጣም አደገኛ ከመሆናቸው የተነሳ የምርት ተሽከርካሪዎች ብሬክ እንኳን አይሰራም። ይሁን እንጂ ይህ በጣም ታዋቂ የቱሪስት መስህብ ነው። በዓለም ዙሪያ ሰዎች ይጎበኙታል። ሲያገኙት ምድራዊ አይመስልም። በዓለም ላይ በጣም አደገኛ መንገድ ነው። ውብ መንገድ ብለን ብንጠራው ስህተት አይሆንም። ከፍታው ከ አስራ አምስት ሺህ ጫማ በላይ ነው። ግን ከዚህ የበለጠ አደገኛ የሆነው በተራሮች ውስጥ በጣም ጠባብ በሆኑ ቦታዎች ላይ የሚያልፍ መሆኑ ነው። በአንድ ጊዜ አንድ ተሽከርካሪ ብቻ ነው የሚያልፈው። ከዚህም በላይ በበረዶ ወቅት በጣም ይንሸራተታል። ተሽከርካሪ ቢንሸራተት አስራ አምስት ሺህ ጫማ ወደ ታች ይወድቃል ማለት ነው። ይሁን እንጂ በየዕለቱ ትላልቅ ጭነት መኪናዎች እንኳን በዚህ መንገድ ያልፋሉ። እንዲህ ያሉ መኪናዎች በኮራኮር ሃይዌይ ሲያልፉ ምን እንደሚፈጠር ብትሰሙ ትደነግጣላችሁ። በዚህ መንገድ ላይ መንዳት ሰማይ ላይ እንደደረሳችሁ ይሰማችኋል። ወደ ታች ብትመለሱ እንኳን ጥልቀቱ አእምሯችሁን ያደናቅፋል። ከዚህም በላይ መንገዱ በጣም ጠባብ ነው። በሌላ በኩል ምንም አይነት የደህንነት መከላከያ የለም። ይሁን እንጂ በየቀኑ ማታና ማለዳ እነዚህን መንገዶች ስትመለከቱ እንደሚወድቁ ነው የሚመስሉት። ምንም ቢሆን ግን የክሮከር ሃይዌይ እይታ በጣም ውብ ነው። እንደዚህ አይነት ውበት ሌላ ቦታ አታገኙ። ዞጂላ ፓስ። ዞጂላ ፓስ በጃሙና በካሽሚር መሃል ይገኛል። ይህ መንገድ ካሽሚርንና ላዳክን ያገናኛል። እነዚህ አንድ ላይ ብቻ ሳይሆን ብዙ ያልተለመዱ ነገሮች አሉበት። በመጀመሪያ ደረጃ ይህ መንገድ ተራራን በመቁረጥ የተሰራ ነው። ከመሬት ደግሞ 11 ሺ ጫማ ከፍታ ላይ ይገኛል። ብትመለከቱት እንኳን ወደ ታች ጥልቀቱ በጣም የሚያስፈራ ነው። ከዚህም በላይ መንገዱ በጣም ጠባብ ነው። በሌላ በኩል ምንም አይነት የደህንነት መከላከያ የለም። ይሁን እንጂ በየቀኑ ማታና ማለዳ በመቶዎች የሚቆጠሩ በእቃ ጭነት የተሞሉ ትላልቅ መኪናዎችና ሞተር ብስክሌቶች ይጓዛሉ። በረዶ በሚዘንብበት ጊዜ እንኳን በጣም ብዙ በረዶ ስለሚከማች መንገዱ ለሳምንታት ይዘጋል። የጭነት መኪና ሹፌሮችም በበረዶ ውስጥ ይቀራሉ ማለት ነው። ሳኒ ፓስ እየተመለከትን ያለው መንገድ በመጀመሪያ ደረጃ መንገድ አይመስልም። እንደ ተሽከርካሪዎች በመንዳት የተሰራ ይመስላል። ነገር ግን በደቡብ አፍሪካ በተራራ በትክክል የተሰራ መንገድ ነው። በጣም የሚያስደንቀው ይህ መንገድ እንደ ተራ መንገዶች በኮንክሪት ሳይሆን በድንጋይ የተሰራ ነው። ከዚህም በላይ ይህ መንገድ ከመሬት 9500 ጫማ ከፍታ ላይ ይገኛል። ተሽከርካሪው ትንሽ ቢያንዣብብ ቀጥታ ወደ ገደል ውስጥ ይወርቃል። ምንም እንኳን በጣም አደገኛ ቢሆንም በየጊዜው ተሽከርካሪዎች ይጓዛሉ። አንዳንዴም ከተራራው ድንጋዮች ተሰብረው በሚጓዙ ተሽከርካሪዎች ላይ ይወድቃሉ። ይህ በመንገድ ላይ ያለው የድንጋይ መውደቅ ሰዎችን በከፍተኛ ሁኔታ ይጎዳል፣ ብዙ ጊዜም ሕይወት ያስከፍላል። በዚህ መንገድ መንዳት ከህልም አልባ አይለይም። ጀልባ ሀፊዝ ጀልባ ሀፊዝ ተራራ በዩኤኢ ላን አካባቢ ይገኛል። በጣም ታዋቂ የቱሪስት መስህብ ቢሆንም በጣም አስደናቂው ነገር ከመሬት አራት ሺህ ጫማ ከፍታ ላይ መገኘቱ ነው። ወደ ላይ ለመውጣት ተራራውን በመቁረጥ መንገድ መስራት ያስፈልጋል። በጣም አስተማማኝ መንገድ ነው። ነገር ግን ወደ ላይ ሲወጡ ከታች ያለው እይታ በጣም አስፈሪ ይሆናል። ከዚህም በላይ እዚህ ከፍታ ላይ ብሬክ ቢፈጠር ሞት እንደሚኖር እርግጠኛ ነን። ነገር ግን ሰው ወደ ተራራው ጫፍ ሲደርስ እይታው በጣም ውብ ነው። ማየት ብቻ ደስታን ይሰጣል። በመሰረቱ ይህ ቦታ በጣም ከፍ ብሎ ስለሚገኝ የመላው ዱባይ እይታ ይታያል። እዚህ ቆመው እንደ ድሮን እየተመለከቱ እንደሆነ መቼስ ግልጽ ነው። ይህ በእርግጥ አስደናቂ ቦታ ነው። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። በቪዲዮቻችን ላይ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልን። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።